ሀይ ጋይዝ ሰላም ሰላም ብያለው ቤተሰብ ሰላም ብያለው ዛሬ ላቸግራችሁ ጋይስ የብሊስ ማለት ነው ቻናል እንግዲህ ዋርኒንግ ብሎኛል ተዋርኒንግ ደግሞ ያው ቢጫ አብርቶብኛል እናንተ ደግሞ ቢጫውን እንዲጠፋልኝ ማለት ነው ቢጫ ኮብሌ ክሼር ላይክ አድርጉልኝ። ብሊስ ብሊስ ላቸገራችሁ ጋዜ ኮብሌ ክሼር ኮብሌ ኮብሌ ክሼር አድርጉልኝ። ስወዳችሁ ስወዳችሁ ኮብሌ ክሼር አድርጉልኝ። ከምር በጣም ደክሜበታለሁ። በጣም ብዙ መጽዋ ከብዬበታለሁ። በጣም እንቅልፌን አጥቼበታለሁ። እንቅልፌን ተማጣቴ በስተ ምክንያት እንቅልፍ በሰዓት ባለመተኛ ብዙ ነገር ሆኛለሁ። ፕሊዝ ፕሊዝ አስገባላችኋለሁ ማለት ነው። ምን እንዳደረገኝ እንግዲህ፣ ላይፍ ላይ ሆኜ ነው፣ ላይፍ ላይ ሆኜ ነው ሪፖርት የተደረገብኝ። ሪፖርት የተደረገብኝ ምንድን ነው ምክንያቱ? ውሸት መልዕክት ነው የምታስተላልፈው ተብሎ ነው። በላይፍ ነው ሰራተኛ አዲስ መታ

ለአንድ ሳምንት ላይፍ ተዘግቷል። ኦኬ ኖ ፕሮብሌም። ያ ግን ለዘጠና ቀናት እንደሚዘጋቢ ነው ማስጠንቀቂያ ብሎ ያው ቢጫ አብርቷል ማለት ነው። እንግዲህ አንድ ፊቱ ሊዘጋ ይሆን ምን ሆን አላውቅም። እናንተ ደግሞ ኮፒ ሊንክ ሸር አድርጉልኝና እስኪ ልሞክሮ ተለቀቀልኝ ማለት ነው። ኮፒ ሊንክ ሸር አድርጉልኝ ተለቀቀልኝ፣ ምናልባት ልሞክሩ ማለት ነው። እናንተም ተባበሩኛላችኋለሁ ጋይዝ። ያኔ ይግባኛ አስገቢ አለኝ ይግባኝ አስገቢ አለኝ። ይግባኝ ማስገባት እንዴት ነው የማስገባው? ይግባኝ እንዴት ነው የማስገባው? ቀስ እኔ ይግባኝ የምታቋወ ያብርሽ የቄራው አንተ ታወቅ፣ ይግባኝ እንዴት እንደማስገባ ማለት ነው። እኔ ለኔ ዘጠና ቀናት ማለት በጣም ጊዜ ያው እንግዲህ ምን ይደረጋል። ዘጠና ቀናት ማለት በጣም ብዙ ጊዜ ነው የሚፈጀው እና ይግባኝ የምጠይቅበት ነገር ቀላል ተሆነ ብትተባበሩኝ፣ የምታቁ ማለት ነው። አብርሽ የቄራው አንተ ምናልባት ታወቅ ብትተባበሪ ደስ ይለኛል። ታወክላለሁ ያው አንተ ሁል ጊዜ እንደዛ ይጉባኝ ስለምትጠይቀው ሁል ጊዜ ችግር ስለሚያመጡብኝ ያው ነ የመጀመሪያ ቀን ነው ይሄ ነገር የገጠመኝ ማለት ነው። ሁለተኛ ግን በጣም የሚገርመው እኔ ማንም አያደርግብኝም። እሱ እኔ ማንንም አያውቀኝም። እኛው የራሴ ጓደኞች ናቸው የሚያውቀኝ ማለት ነው። ምንም አረጋ አችልም

በርዘትች ነው ሰዎቹ ቤት ገብቼ ማሮ ሰራተኛ እንዳትሄደ ብያለሁ። ሰራተኛ እንዳች እንዳትሆነ ስልክ እንዳመጠያዝ አልፈልግም ስለተባልኩኝ ስለዚህ እኔ ደግሞ ሊሃጃ የትንሳት ስለደረሰ አይ ችግር የለም ብያልኩኝ። እሰው ጋር አሁን እንደ በፊቱ ዩቱብ ላይ መግባት ምናምን አልችልም እና እባካችሁን፣ እባካችሁ፣ ወዶች ይባካችሁ፣ ሌላም ምናችሁ በቃ ላቸግራችሁ፣ ማርያምን ላቸግራችሁ በቃላት ችግራችሁ፣ ኮፒሌክ ሸር አድርጉልኝ ፕሊስ። ላይክ ኮፒሌክ ሸር አድርጉልኝ ፕሊስ። በጣም ራሴ ነው ያመኝ፣ በጣም ራሴ ነው ያመኛል ጋይስ። ምክንያቱም በጣም ስለደከምኩበት ነው። ያኔ ዩቱብ ሰርቶም ቶሎ የሚያድግም አለ። እኔ ደግሞ ቶሎ ያደግኩ ሰው አይደለሁም። ያኔ እኔ የኔ ቻናል ደግሞ በጣም አድርክሞኛል። ያኔ ያው ቻንስ ነው። አንድ አንድ ሰው ቻንሱ በአንድ ወር ውስጥ ሞን የሆኑ ብር የሚከፈለውም አለ በአንድ ወር ውስጥ ማለት ነው። በአንድ ወር ውስጥ ሞን የሆኑ ብር የሚከፈለውም አለ። እኔ ደግሞ የአደር አጋጠመኝም ደክሜ፣ በጣም ደክሜ ነው ያገኘሁትና እኔም ደክሜ ሰው ማድክም ያለው ጓደኞችን ማድክም ያለው በብዙ ቪዲዮ አጫውቱልኝ እያልኩ ምን እያልኩኝ ማለት ነው። ስለዚህ አሁን ላይ ደግሞ ዋርኒንግ ለተጠረ ቀናት እንደሚዘጋብኝ እና ይግባኝ ጠይቂ ተብያለሁ። ይግባኝ እንዴት ልጠይቅሽ? ይግባኝ እንዴት ልጠይቅ? እንዲሁ ለአንድ ቀን ዶ በአንድ ቀን ስህተት ይህን ያህል ጊዜ እኔ ልጅ ሲንጫጫብኝ፣ ይሰውድን ሲገባብኝ፣ ሙዚቃ ሲገባብኝ፣ ቁርአን ሲገባብኝ እስካሁን ድረስ ያልዘጋብኝን አሁን ላይ ግን በጣም ነው ግን የሰው ጭካኔ ግን ግን ወዴት እንደሄድን ወዴት እያቀናን እንደሆነ የሰው ልጅ በዚህ ልክ መቀኝነትና ተንኳን ምንም አያደርግላችሁም። እውነቴን ነው የምላችሁ ምንም አያደርግላችሁም። ይችን ዓለም ግን ጥለናት ሁላችንም እንሄዳለን። ሁሉ ይች አዱኛ ሁሉ መቃብር ናትና ይብላኝላችሁ። ግን በጣም ነው ማመሰግናችሁ። እኔን እንደዚህ በሜጃ ሰዓት እንደዚህ አይምሮ የሰረረበሻችሁን በጣም ነው ማመሰግነ። ግን ምንም ማለት አይደለም፣ ሶ ምንም ማለት አይደለም ዘጠና ቀናት ቢሆን ምን ማለቀች? ምንም ማድረግ አልችልም። ምክንያት አለው። እግዚአብሔር ያለ ምክንያት ሁሉም ነገር አይሆንም። እንዲያስተምራችሁ ሲፈልግ የሆነ ነገር ያደርግባችኋል። ከተ እንግዲህ ተወደዳችሁ ካሳዘንኳችሁ ኮፒና ሸር አድርጉልኝ። እኔም ሌላ ምንም ማለችሁም፣ ግድም አርጉልኝ ብቻ አለምናችሁም። ዛሁን በኋላው እውነት ምንም ማድረግ አልችልም። ፈጣሪ እሱ እንዳለ እኔ በዚህ ልኖርም አይደለም ብደግመበት ኖሮ ምንም ማለታ ኖርማል ነው ግን አመሰግናለሁ ሁላችሁንም ታጠገቢም አላችሁ ከጠገቢ የሆናችሁ ለእኔ ክፉ የምታስቡ እኔ በጣም ጊዜና ሰዓት የሌለ ሰው ስንት መስዋዕትነት ከፍዬ የሰራሁትን ቻላል በጣም ነውር ነው እመቴ ነውር ነው